በሳምንቱ ተመልሼያለሁ። እንዴት ናችሁ? በጣም ቆንጆ ምክር የመከረኝ ንገር ሰዎችን አለ የዚህን የእጅህን ሰላምታ ያክል ቀረባቸዋል። ራቅን እንዳይሉ በእጅ ይዛቸዋል፣ ቀረብን እንዳይሉ የእጅ ክንድ ያክል አርቃቸዋል። እና ሰዎችን የዚህን ያክል ዲስታንስ ልትቀርባቸው ይገባል። በጣም ስማርት ነው። እና አንዳንድ ሰ እንደዚህ ነው የተያዛችሁት፣ ቀረብን እንዳትሉ የዚህን ያለ ርቀት አላችሁ፣ ራቅን እንዳትሉ ተይዛችኋል። በቃ እንደዚህ ነው ሰዎችን መቅረብ ያለብህ እና ተቀብለኳል ምክሩ ምክሩ አልፎ አልፎ አንዳንድ ሰዎችን እንደዚህ ራሱ መያዝ ያለብ አንድ ደግሞ ምክር አለችው ከሆነት ብርም በርም ከማይሆን ሰው ጋር አብርሃቱናል። አንድ ሲነግር ብርም በርም ካሉ ይሄ ንግግር፣ ታዋቂ ንግግር፣ ብርም በርም ካልሆኑ ሰዎች ከምን ታደርግሃለው። ዮናታን አብረህ ከሆነ ወይ ብር ነህ ወይ በር ነህ። እና አንተ በዚህ ሁኔታ ስንት ሰው ከራስ ህይወት ኢግኖር አድርገሃል። በዛን አንዴ ደግሞ የመከረኝ ምክር ምንም ባይኖር ደና ቦታ ዋል። ምንም ባይኖር ደና ቦታ ፋይፍስታር ሆቴል የምታዝበት ገንዘብ ራሱ እንትን ጫማ መጠረጊያ ያለ በሱ አስጠርገው ውጣ። እና ምክሩን ሰማውና እንትን ገባው አክሱም ሆቴል አካባቢ አልነበረ ገባው የሆነ ሻ ያዝ ማለት ነው። በፊት ከማዝባቸው በጣም እጥፍ ሆነብኝ። የዚህ ሰውዬ ምክር ኢኮኖሚካዊ አይሆንም ብዬ የተውኩት ምክር እሱ ደና ደና ቦታ ዋል ምናምን። እሺ እንግዲህ እኔ እንኳን በዚህ ጉዳይ ላይ መናገር የምፈልገው ያው መልካም ወጣት ብላችሁ እሱ ጋር ለምትሄዱ ሰዎች ነው። እንግዲህ አቡና እንደምታውቁት የመልካም ወጣት በጣም አቀንቃኝ የነበረ ልጅ፣ ግን አሁን ላይ ስለ ዮናታን አክሊሉ የሚናገራቸው ነገሮች በጣም አደገኛ የሆኑ ናቸው። ስለዚህ አንደኛ ብርም በርም ከማይሆኑ ሰዎች ጋር አትዋል የሚለው ንግግር እንግዲህ፣ የማይጠቅሙ ሰዎች እንዴት ነው? ወይ ለአንተ ገንዘብ የሚያመጡልህ ከሆነ ወይ ገንዘብ ወደሚሆንበት መንገድ የሚወስዱ ሰዎች ካልሆኑ በስተቀር ከእነሱ ጋር አትዋል። እና ቀረቤት ደግሞ የእጅህ ርቀት ያህል አድርግላቸው ከሚል ሰው ምን አይነት መልካም ነገር እንደምትማሩ አላውቅም። በገንዘብ ጉዳይ እንግዲህ ገንዘብ ወዳድ እንድትሆኑ ነው ሊያደርጋቸው የሚችላው። ምክንያቱም እዚህ ላይቭ ላይ ስለ ዮናታን ሲናገር በጣም አደገኛ ገንዘብ የሚወድ ሰው እንደሆነ በጣም ሲናገር ነበር አቡና። እና እሱ አይቶት ይሄንን ነገር ካለ እንደ አዲስ ወደዛ የምትሄዱ ሰዎች በተለይ አሁን ላይ ቲክቶክ ላይ ሁለት ልጆች አሉ፣ እኛን ጭምር መልካም ወጣት የጠሩ ቪዲዮ ሰርተው ማለት ነው። እና ላለነዙ ሰዎች አዝናለሁ። የሆነ ቀን ወጥተው እንደ አቡና እንደሚናገሩ ተስፋ እናደርጋለን። ነገር ግን ለምትሄዱ ሰዎች እዚህ ሰው ጋር እንደምትሄዱ ልታውቁ ይገባል። ወደ ቀጣይ ቪዲዮ እንሂድ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ባትኖር ኖሮ በዓለም ላይ ጴንጤ የሚባል አይኖርም ነበር። ፊታችሁ እንዴት እንደሚያስፈር አንድ ሚካኤል የሚባል ዲያቆን በ15 ምናምን ወደ ጀርመን ሀገር ሄዶ እሱ ነው ማርቲን ሉተርን ኢንፍሉዌንስ ያደረገው። ማርቲን ሉተር በመጽሐፉ ላይ ሰማንያ አምስት ጊዜ ኢትዮጵያን ጠቅሷል። ኢትዮጵያን የጠቀሰው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛ የክርስቶስ ቤተክርስቲያን ምሳሌ ናት ብሎ ነው የሚያምነው። ስለዚህ ሚካኤል ባይኖር ኖሮ ማርቲን ሉተር እንደዛ ፕሮቴስት አድርጎ እነዛ ዘጠና ምናምኖቹን ጽፎ አይወጣም ነበር። ብዙዎቻቸው ልትናደዱ ነው፣ ጴንጤዎች፣ ችግር አለ። እውነት እውነት ነው። ማርቲን ሉተር ያንን ሪፎርሜሽን ባያመጣ ኖሮ ፕሮቴስታንቲዝም የለም። ፕሮቴስታንቲዝም ባይኖር ካፒታሊዝም የለም። ዓለም ላይ አሁን የምታዩት ሁሉ ቴክኖሎጂና እውቀትም አይኖርም ነበር። ቅር ቢላችሁም ጠጧል ከተናገራቸው ነገሮች የማለስማማባቸውን ነገሮች ወደ መጨረሻ ላይ ይናገራለሁ። ነገር ግን እሱ የተናገረውን ነገር ይህ መምህር አይቲንክ አፖስል ታምራት ይባላል። እሱ የተናገረውን ነገር እኛ ኦርቶዶክሳውያን ተናግረን ቢሆን ኖሮ ብዙዎቻችሁ ወጥታችሁ ተረት ተረት ትሉ ነበር። እንግዲህ እኛ አላልነውም። ያነበበውን ነገር የተቀመጠውን የእምነታችሁ መስራች የሆነው ማርቲን የተናገረውን ነገር ቃል በቃል ነው የተናገረው። ግን እውነተኛዋ የክርስቶስ ቤት እንደሆነች መናገር ራሱ ትልቅ ነገር ነው። ያው እውነተኛ መሆኑን አምነ ግን ያልመጣ ሁለት ተቃራኒ ሀሳቦችን ብታወራ ስለዚህ ግን የእምነት አባት ግን እንደዛ ብሎ እንደሚያምን ማወቅ እራሱ በጣም ትልቅ ነገር ነው። ከዛ ውጭ ግን ይሄ ስለ ካፒታሊዝም ስለ ቴክኖሎጂ ያወራኸው ነገር ግን ምን እንደሚያገናኘው ከፕሮቴስታንቲዝም ጋር አልገባኝም። ምን አገናኘው? እና እሱን ትልቅ ስህተት ነው ብዬ ነው ምነ አለም ላይ ለቴክኖሎጂ እድገት በጣም ብዙ ሰዎች የተለያየ ነገር አድርጎ ሊሆን ይችላል ግን ከእምነት ጋር ከፕሮቴስታንቲዝም ጋር አገናኝቶ ግን ይህ ሁሉ ቴክኖሎጂ አይኖርም ነበር ማለት በጣም ይሄ የጅል ሀሳብ ነው ብዬ ነው የማስበው። እና እሱ ነገር ላይ ሀሳብህ እንደው መጀመሪያ የተናገርከውን ነገር እንደው ለማሳመር ያህል ወይ እነሱ እንዳይደብራቸው ፔንጤ ጋር ችግር አለ ያልከው ነገር እውነት ነው። ችግር አለ። ቤተክርስቲያንን የመጥላት፣ ቤተክርስቲያንን ለማጥፋት የመሞከር በጣም ትልቅ ችግር አለ ግን የእምነት መስራቻችሁ ግን ትክክለኛ ቤት እንደሆነች ተናግሯል። ስለዚህ ተረት ተረት እንዳትሉ። እንግዲህ ታምራት ነው የተናገረው። እንግዲህ ወይ እሱን ሄዳችሁ መጠየቅ ነው። ወደ መጨረሻ ቪዲዮ ልውሰዳችሁና ይህንን ቪዲዮ በደንብ አድርጋችሁ አትኩሮ ተሰጣችሁ ኦርቶዶክስ ያን እንድትሰሙ ትፈልጋለሁ። ወደ ቪዲዮ እንሂድ። በድፍረት ድንግልናችሁን ካጣችሁን በኋላ በተክሊል የምትጋቡ ሰዎች አላችሁ። አትሳቱ፣ እግዚአብሔር አምላክ አይዘበትበትም። አንዳንድ ሰዎች አላችሁ በተለያየ ምክንያት ቅድመ ጋብቻ ድንግልናችሁ ከፈረሰ በኋላ ነገር ግን በቃ ሰዎች ምን ይሉኛል ከማለት አንጻር ብቻ በስራ ተተክሊል ለመጋባት የምትሞክሩ እግዚአብሔርን ለመዋሸት የምትሞክሩ ይህ በነገራችን ላይ በጣም እጅግ በጣም ከባድ የሆነ ድፍረት ነው። እግዚአብሔር ላይ በጣም ከባድ መደፋፈር ማለት ነው። እንዴት ነው ሰው አስቀድሞ ስህተት ሰራን? እሺ በተለያየ ምክንያት ስህተት ሰራን፣ ድንግልናችንን አጣን። ከዛ በኋላ ደግሞ ድጋሚ ያውም የጌታ ቅዱስ ቁርባን በሚፈጸምበት ምስጢር በተክሊል ጋብቻ ላይ በተክሊል መጋባት፣ ይሄ በነገራችን ላይ ለትዳራችሁ ጥሩ በረከትን ሳይሆን እንደው መቅሰፍትን የሚያመጣ ነገር ነው። ትዳራችሁን፣ የነገ ህይወታችሁን፣ የትዳር ህይወታችሁን፣ የነገ ልጆቻችሁ ላይ ምናምን መቅሰፍት የሚያመጣ ነገር ነው። በቃ አንድ ጊዜ ከተሳሳታችሁ በቃ ግዴታ አይደለም ባይዘው በግዴታ በተክሊል መሆን አይገባውም ሰዎች እናንተ ደናግላ እንደሆናችሁ እንዲያስቡ ፈልጋችሁ በተክሊል ከምትጋብታችሁ ትዳራችሁ የመቅሰፍት ከሚሆን ሰዎች የፈለጉትን ይበሉ በቅዱስ ቁርባን በቅዱስ ምስጢር ተጋብታችሁ የተባረከ ትዳር ቢኖራችሁ አይሻልም የነገ ህይወታችሁ የተባረከ ቢሆን አይሻልም እንዴት ሰውን ፍራቻ እግዚአብሔር ላይ ትደፋፈራላችሁ ይሄ በጣም ድፍረት ነውና እንደዚህ አይነት ነገሮች ብዙ ጊዜ ይደመጣሉ በተለይ ደግሞ ወይ በክህነት ያላችሁ ዲያቆናት ምና ምን ትሆኑና ተሆኑና በቃ ዲያቆኖኜ ነገር ግን በቅዱስ ቁርባን ካገባውኝ ሰው ምን ይለኛል ከማለት አንፃር በድፍረት? ድንግልናችሁን ካጣችሁን በኋላ በተክሊል የምትጋቡ ሰዎች አላችሁ። ይሄ በጣም በጣም እግዚአብሔርን መደፋ ሰዎችን እኮ አይደለም የምትዳፈሩት ወይ የነሳ አባታችሁ ካህኑን አይደለም የምትዳፈሩት። ቀጥታ እግዚአብሔር አምላክ ነው የጌታን ቅዱስ ቁርባን ነው እየተዳፈራችሁ ያላችሁትና እባካችሁን ፍጹም ስህተት የሆነ ነገር ነው። ይሄ ነገር መቆም አለበት፣ መቅረት አለበት። እግዚአብሔር አምላክ ትዳራችሁን እንዲባርክ፣ እግዚአብሔር አምላክ የነገ ሕይወታችሁን እንዲባርክ፣ እግዚአብሔር አምላክ የልጆቻችሁን ነገ የሚወልዱት ልጆቻችሁን እንዲባርክ፣ እባካችሁን በቃ ድንግልናችሁን ካፈረሳችሁ ታላቅ ምስጢር ነው። በነገራችን ላይ ጋብቻ ላይ ትልቁ ምስጢር ባይዘ የጌታ ቅዱስ ቁርባን መቀበል፣ የጌታ ቅዱስ ቁርባን መቀበል ነው። በነገራችን ላይ ተክሊል ሲሆን እኮ ቀሪው ነገር ሽልማት ነው አይደለም ስለዚህ ታላቁን ምስጢር በቃ በቅዱስ ቁርባን ከተጋባችሁ ይህ በጣም ትልቅ ነገር የሚያስመሰግናችሁ እንጂ በፍጹም የሚያሳፍር ነገር በቤተ ክርስቲያን በምንም አይነት ወይ መጋባት የሚያስከብር እንጂ የሚያሳፍር ነገር ሆኖ አያውቅም። ስለዚህ ይህንን ነገር ወቁ። ሰላም ክርስቶስ ይብዛላችሁ። ከተናገረው ነገር በጣም አጽንኦት መስጠት የምፈልገው ትዳራችሁ በዚህ መልኩ በድፍረት ጋብቻ ፈጽማችሁ ትዳራችሁ ከሚረገም ለምትወልዱትም ልጅ እርግማን ከምታተርፉ በቅዱስ ቁርባን ተጋብታችሁ ተክሊሉ ቀርቶ ሕይወታችሁን ወይም ትዳራችሁን ብታተርፉ ይሻላል የሚለው በጣም አትኩሮት ብትሰጡት ደስ ይለኛል። ምክንያቱም እንግዲህ እንዳለው ነው ትልቁ ነገር ቅዱስ ቁርባንን መቀበል። ስለዚህ ከእሱ የሚበልጥ ስለሌለ ሽልማቱ ቢቀርብን እንኳን ተክሊሉ በቅዱስ ቁርባን መጋባት በቤተክርስቲያን ስርዓት መጋባት በአጠቃላይ መባረክ ስለሆነ ያንን ነገር አትኩሮት ተሰጡት በጣም መልካም ነው እላሉ። ከዛ ውጪ ግን በቤተክርስቲያን ጋብቻ ላይ ብዙ ነገሮች አሁን ላይ ይነገራሉ። ከዚህ በፊትም ተናግሬ ያውቃለሁ። ቲክቶክ ላይም በጣም ሰዎች አሁን ላይ በድፍረት በቅዱስ ቁርባን ይጋባሉ፣ ግን ከዛ በኋላ መቁረብ እንዳለባቸው አያስቡም። ከዛ ሁለት ሰርግ ያደርጋሉ፣ አለማዊ ሰርግ ያደርጋሉ። ከቤተ ክርስቲያን ከቁርባን ጋብቻ በኋላ እንደገና በአለማዊ ጋብቻ ይፈጽማሉ እና ቅዱስ ቁርባኑን የሰርግ ማድመቂያ ያደረጉ ሰዎች አሉ። ስለዚህ በተቻለ መጠን እንደዚህ አይነት ነገሮችን አትኩሮት ሰጣችሁ ብታደርጉ መልካም ነው እላለሁ። ይሄ ትልቅ መልእክትን ያስተላለፈልን እንግዲህ ወንድማችን አቡ። ስለዚህ በተቻለ መጠን እነዚህ አይነት ነገሮች ላይ አትኩሮት እንድናደርግ ኦርቶዶክሳውያን፣ የዛሬ መልእክቴ ነው በመጨረሻም ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ነው የምጠይቃችሁ። እንግዲህ ቀጣይ ሳምንት እስክንገናኝ መልካም ሳምንት።